ብሔራዊ ክልላዊ መንግስት ንግድ እና ገበያ ልማት ቢሮ እና በደብረ ማርቆስ ከተማ አስተዳደር የጋራ ጥምረት በ232 ሚሊዮን ብር ካፒታል አራት የግብይት ማዕከላት አንድ ሞል የተዘጋጀ ነው። ይሄ የገበያ ማዕከል ሲዘጋጅ አምራቹን እና ሸማቹን በቀጥታ ለማገናኘት ታስቦ በዘላቂነት የገበያ ዋጋ መረጋጋትን ይፈጥራል ተብሎ ታልሞ እና ታቅዶ የተገባበት ፕሮጀክት ነው። ይህ ፕሮጀክት በደብረ ማርቆስ ከተማ አገር በቀል ኮንስትራክሽን መንቆረር ኢንተርፕራይዝ መንቆረር የልማት ድርጅት ኮንትራት አግሪመንት ተወስዶ በታኅሣሥ ወር 2017 ነው የተጀመረው። በአጭር ጊዜ ውስጥ በተሟላ አደረጃጀት ወደ ስራ ገብቶ ሁሉንም በሚባል ደረጃ ከዘጠና ፐርሰንት በላይ ግንባታዎችን አጠናቋል። አንዳንድ ማጠናቀቂያ ምዕራፍ ላይ የሚስተካከሉ አንዳንድ ስራዎችን እየሰራ ይገኛል። ነገር ግን በአጋጣሚ ሁለቱ የሰብልና የኢንዱስትሪ ምርት መሸጫ ሱቆች ተገንብተው በማለቃቸው እነዚህን አርባ ሁለት የሚደርሱ ሼዶች ለአምራቹ ማስተላለፍና በአጭር ጊዜ ውስጥ ወደ ትግበራ ገብተው የታለመውን የገበያ ዋጋ መረጋጋትን አስፍነው ለሸማቹ እፎይታን ያነግሳሉ ብለን ነው ዛሬ በከተማ አስተዳደራችን ከንቲባ ተወካይ የቁልፍ ርክክብ ያደረግ ነው። እዚህ ሼድ ውስጥ በሰብል ምርት አምራችነት የሚታወቁ ሰፋፊ የበረሃ መሬቶችን እያለሙ ምርት በስፋት ለጅምለኛውም ለቸርቻሪውም የሚያቀርቡ አምራቾች አሉ። እነዚህ አምራቾች በቀጥታ የመሸጫ ቦታ ከተሰጣቸው በራሳቸው ለሸማቸው የሚያቀርቡበትን ምቹ መደላደልን የፈጠረ ነው። በተመሳሳይ ኢንዱስትሪ መንደር ላይ በተለያየ ኢንዱስትሪ መስክ ተሰማርተው ፋብሪካ ገንብተው ምርት እያመረቱ የምግብ ፍጆታዎችን እያደራጁ ለጀምለኛና ለቸርቻሪ የሚሸጡ አምራቾች አሉ። እነዚህንም አምራቾች የምርት መሸጫ ቦታ በማመቻቸት ከገበያው ከ15 እስከ 30 ፐርሰንት ቅናሽ ባለው መንገድ ምርታቸውን ያመረቱትን ምርት ለሸማቹ እንዲያቀርቡ እያደረግን ነው። በዛሬ ላይ እያያችሁት ያለው ይሄ እንግዲህ በዘላቂነት ገበያን የማረጋጋት ስራ ይሰራበታል ተብሎ ታልሞ የተሰራ ስለሆነ እሱን ነው ተግባራዊ እያደረግን ያለነው። እንደምታዩት አምራቾች፣ ኢንዱስትሪያሊስቶች ቁልፍ ርክክብ ሲደረግ ደስተኞች ናቸው። በአጭር ቀን ውስጥ ነገና ከነገ ወዲያ ምርታቸውን አስገብተው ከሰኞ ጀምሮ መደበኛ ግብይት ይከናወናል። ይሄ ፕሮጀክት ቅድም እንዳልኩት በ232 ሚሊዮን ብር ካፒታል የተገነባ ትልቅ ፕሮጀክት ነው። ይሄ ፕሮጀክት የራሱ የሆነ አደረጃጀት አለው። በክልሉ መንግስት አቅጣጫ ወርዶ መመሪያ ተቀምጦለት የሰው ኃይል ተመድቦ ወደ ሰባት የሰው ወደ ዘጠኝ የሰው ኃይል አለው። ይሄ የሰው ኃይል ከቡድን መሪ እስከ ዘበኛ ድረስ አደረጃጀት ተሰርቶለት በጥብቅ ዲሲፕሊን በክትትልና በቁጥጥር፣ በድጋፍ ለታለመለት ዓላማ እንዲውል ንግድና ገበያ ልማት መምሪያው ባለቤት ሆኖ በስር መዋቅር ተደራጅቶለት በክትትል፣ በቁጥጥር በዘላቂነት ለታለመለት ዓላማ እንዲቀጥል ይሰራል። ልዩ ትኩረት ተሰጥቷል። ዛሬ የቁልፍ ርክክብ ያደረግነው እዚህ የምታዩት ባለ አራት ወለል ህንፃ የክልሉ ንግድና ገበያ ልማት ቢሮ እና የከተማ አስተዳደሩ በጥምረት በ232 ሚሊዮን ብር ያስገነቡት የባለ አራት ወለል ምንጣፍ ሼር ነው የምናየው። በጣም በጥራቱም በኳሊቲውም በጣም ጥሩ ነው። ይሄኛው ህንፃ ግንባታ ኦልሞስት ተጠናቆ ዛሬ ለኢንዱስትሪ ለግብርና አምራቾች የማስረከብ ስራ ሰርተናል። ዋናው ዓላማው ምንድነው? የኑሮ ውድነትን ለመቀነስ ትልቅ ሚና አለው። ሁለተኛውም ጥራት ያለው ምርቶች በገበያ ማዕከል ላይ እና ለተጠቃሚ ለማቅረብ ትልቅ አስተዋጽኦ አለው። ሶስተኛው ደረጃ በዋጋም ደረጃ በተመጣጣኝና ማህበረሰቡን ሊጎዳ በማይችል መንገድ በተመጣጣኝ ዋጋ ለማቅረብ ስምምነት አድርገን የውል ስምምነት ተሰጥቷቸው ዛሬ እንደምታዩው የቁልፍ ርክክብ አድርገናል። ወደፊት በተለይ የኑሮ ውድነትን ለማሻሻል እና ለመቀነስ የኢንዱስትሪና የግብርና ምርቶችን በስፋት ለማቅረብ እና በጥራት ለተጠቃሚ ማህበረሰብ ለማቅረብ ያለው ሚና በጣም ከፍተኛ ስለሆነ ይሄ ትልቅ ተግባር በሁለቱ ከተማ አስተዳደሮች እና በክልል ንግድና ገበያ ቢሮ ተፈጻሚ ለመሆን በቅቷል ማለት ነው። ትልቅ ነው። እዚህ የምናየው ነገሮች አንደኛ የስራ እድል ከመፍጠር አኳያ ትልቅ አስተዋጽኦ አለው። ሁለተኛ ደረጃ ምንድን ነው? እንዲህ አይነት ግንባታዎች፣ ሸዶች ከመደበኛው የገበያ ዋጋ 20 ፐርሰንት እና ከዛ በላይ የዋጋ ቅናሽ የመቀነስ ወይም ደግሞ ፕራይስ ዲስካውንት ስላላቸው፣ ሶስተኛ ደረጃ የሚያቀርቡት ምርት በጥራት የንግድና ገበያ ልማት እየተከታተለ እየተቆጣጠረ ስለሚያሰራቸው አስተዋጽኦ በጣም ትልቅ ላቅ ያለ ነው። ይህን ነገሮች በቀጣይም ከተማ አስተዳደሩ ይዞ የማስፋት ስራ እንሰራለን። በተለይ ዩኒዮኖችን ወይም ማህበራትን የማጠናከርና የመደገፍ ከዚህ ጎን ለጎን የምንሰራቸው ዋና ተግባራት ናቸው። በእነዚህ አይነት ተግባራት ወደፊት እያስፋፋን የኑሮ ውድነትን ለመቀነስ ትልቅ ሚና ድርሻም ስላላቸው በስፋት ከተማ አስተዳደሩ የሚሰራባቸው ይሆናል። አሁንም ያስረከብናቸው ኦልሞስት በጣም በርካታ ሸዶች ለተጠቃሚዎች ያስረክበናል። ይህም ጥሩ አስተዋጽኦ ያለው ማለት ነው። ዋጋን ለመቀነስና ምርትን በተለይ የግብርናና የኢንዱስትሪ ምርቶች እጥረት ወይም የመከዘን ነገሮች እንዳይከሰቱ ትልቅ አስተዋጽኦ ስለሚኖረው በታማኝነትና በግልጸኝነት ለህብረተሰቡ ለማገልገል እንዲህ አይነት ስራዎች በጣም ወሳኝና አስተማማኝ ናቸው ተብሎ ይታመናል። በስፋትም እንሰራለን። የጎዛምን የገበሬዎች የህብረት ስራ ዩኒየን በስሩ ወደ 66 አባል ማህበራት አቅፏል። ወደ ሰባት ወረዳዎችን ይዟል እና በርካታ አባል አባላት አሉት። ከነዚህ ውስጥ ዩኒየኑ የሚሰጣቸው አገልግሎቶች አሉ። አንዱና ትልቁ አገልግሎት የግብርና ምርት ግብይት ይፈጽማል። ስንዴ፣ ጤፍ፣ አተር፣ ባቄላ የተለያዩ ሰብሎችን ከአርሶ አደሩ ይሰበስባል። በተለይ ስንዴ ከሰበሰብን በኋላ ወደ ፋብሪካ የዱቄት ፋብሪካ ስላለን፣ የዱቄት ፋብሪካ በብዙ ሺህ ኩንታል እናመርታለን። እሱን ለመሸጥ ያው የገበያ ችግር እንዳይኖር ሸዶች ያስፈልጉን ነበር። ስለዚህ ከዚህ በኋላ የእንስሳት መኖ እንሸጣለን፣ የዱቄት ውጤቶችን እንሸጣለን፣ ሌሎች የግብርና ምርት ውጤቶችንም ለመሸጥ እንደ መልካም አጋጣሚ ልንወስደው እንችላለን። ለወደፊት ያለው አስተዋጽኦ እጅግ በጣም ከፍተኛ ነው። አንደኛ አሁን ያለው የኑሮ ሁኔታ የገበያ ሁኔታ ይታወቃልና፣ ገበያን ከማረጋገጥ አንጻር በተለይ ሸማቹ ማህበረሰብና ተጠቃሚውን ከማገናኘት አንጻር እና የተሻለ ገበያ የተሻለ ኳሊቲ የተሻለ ምርት ለማቅረብ አካባቢው ማዕከል በመሆኑ ሸዱ ማስፈላጊ በመሆኑ በተለይ የሸማቹ ማህበረሰብ ኢኮኖሚ እና የመግዛት አቅም ባማከለ አማካይ በሆነ ዋጋ ለመሸጥ እና ገበያ ለማረጋጋት ከፍተኛ አስተዋጽኦ እንዳለው ይሰማኝ። እርሻ ልማታችን ሁለት መቶ ሄክታር በጎዛምን ወረዳ ጭምት ቀበሌ በኢንቨስትመንት ወስዶ በቆሎ፣ ጤፍ እና የቅባት እህሎችን እያመረተ ያለ ድርጅት፣ አሁን ምንድን ነው ያመረትነውን ምርት ከዚህ በፊት ማስቀመጫ ቦታ አልነበረንም። ማርቆስ ላይ አሁን ከተማ አስተዳደሩ በፈጠረው የገበያ ማዕከል ግንባታ ተጠቃሚ እንድንሆን ዛሬ የቁልፍ ርክብክብ አድርገን ምንድን ነው በተቻለ መጠን የከተማውን የሸማቹን ወይ የተጠቃሚውን ፍላጎት ለማሟላት ከነጋዴዎች ጋር ፉክክር ሳይሆን በተሻለ መልኩ የተወሰነ ቅናሽ እያደረግን በዚህ በተሰጠን የገበያ ማዕከል አገልግሎት መስጠት እንፈልጋለን። ያ ደግሞ በተግባር የምናውለው ነው።